ታላቅ መንፈሳዊ ጉዞ ወደ ዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም፣ ኑ አብረውን ተጓዙ። የብስራታዊው መልአክ የቅዱስ ገብርኤልን ዓመታዊ ክብረ በዓል ጨምሮ አባታችን የብፁዕ አቡነ ጎርጎርዮስ ካልዕ ሠላሳ አምስተኛ ዓመት የዕረፍት መታሰቢያ በዓል አጽማቸው ባረፈበት በዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ብፁዓን አባቶች፣ ሰባኪ ወንጌል ዘማሪያን በተገኙበት በደማቅ ሁኔታ ይከበራል። የጉዞ መነሻ ቅዳሜ ሐምሌ 192017 ዓም መመለሻ እሁድ ሐምሌ 2217 ዓም የትራንስፖርት ዋጋ መስተንግዶን ጨምሮ 1200 ብር ብቻ። በበለጠ መረጃ 0961 ወይም 0912